ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት መርሃግብር፣ ከውጭ ሪያል ማድሪድ ከባርሴሎና የፊታችን ወደሚያደርጉት የዓለማችን ታላቁ የደርቢ ጨዋታ በስፋት እንመለከታለን። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው ጉዳይ ኢትዮጵያ ፕሪሚየር ሊግ ነው። ኢትዮጵያ ፕሪሚየር ሊግ ባሳለፍነው ሳምንት መጀመሩ ይታወሳል። ጥቅምት ስምንት ተጀምሯል። አሁን የሁለተኛ ሳምንት ጨዋታዎች በያዝነው ሳምንት በአዲስ አበባ ስቴዲየምና በዋሳ ዩኒቨርሲቲ ስቴዲየም በመከናወን ላይ ይገኛሉ። ማለት የሁለተኛ ሳምንት ጨዋታዎች ከአሙስ ጀምሮ በመካሄድ ላይ ይገኛሉ። አሙስ ለተደረጉ ጨዋታዎችን ስንመለከት የሳምንቱ የሁለተኛ ሳምንት የመጀመሪያ ጨዋታ የነበረው በአዲስ አዳጊው ነገሌ አርሲና ኢትዮጵያ ቡና መካከል የደረገው ጨዋታ ነበር። ይህ ጨዋታ በኢትዮጵያ ቡናው ለአንድ አሸናፊነት ተጠናቋል። ኢትዮጵያ ቡና ከመጀመሪያው የሊጉ የደርቢ ሽንፈት በኋላ የመጀመሪያ ድሉን በሊጉ አሳክቷል። በአንጻሩ ነገሌ አርሲ በመጀመሪያው ጨዋታ አንድ አቻ ነበረ ከአርባ ምንጭ ከተማ ጋ ወጣው በዚህኛው ጨዋታ እንግዲህ ሽንፈት አስተናግዷል። ኢትዮጵያ ቡና የመጀመሪያ ድሉን ሲያገኝ፣ በአንጻሩ ደግሞ ነገሌ አርሲ በሊጉ የመጀመሪያ ሽንፈቱን በሁለተኛ ሳምንት አስተናግዷል ማለት ሌሎች ጨዋታዎችን ስንመለከት ሸገር ከተማ የሚያደርገው ጨዋታ ይጠብቃል። በአዲስ አበባ ስቴዲየም ሸገር ከተማና አዳማ ከተማ ጨዋታቸውን አድርጓል ማለት ነው። ሌላኛው ጨዋታ የምንመለከተው ጨዋታ እንግዲህ የመጀመሪያ ሳምንት ላይ ሽንፈት ያስተናገደው ወላይታ ድቻ የሚያደረገው ጨዋታ ይሆናል ማለት ነው። ወላይታ ድቻ ከጨዋታው ከናውናል ማለት ነው። ሌላ የምንመለከተው መርሃ ግብር እንግዲህ ዛሬ ቀጥሎ ሲሆል አርባ ምንጭ ከተማ ከባህርዳር ከተማ ከቀኑ ሰባት ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ከቀኑ አስር ሰዓት ላይ ጨዋታቸውን ያደርጋሉ። በዚሁ ቀን መቀሌ ሰባ እንደርታ ከመቻል ከቀኑ ዘጠኝ ሰዓት፣ ኢትዮጵያ ንግድ ባንክ ከምድረገነት ሽሬ ከምሽቱ 12 ሰዓት ላይ በሀዋሳ ዩኒቨርሲቲ ስቴዲየም ጨዋታቸው እንደሚያደርጉ የሊጉ አክሲዮን ማህበር መረጃ ያመለክታል። ቀዳሚ አንድ ጨዋታ ይደረጋል። ሲዳማ ቡና ከዋሳ ከተማ የሚያደርጉት ጨዋታ የሁለተኛ ሳምንት የመጨረሻ መርሃ ግብርን የጨዋታ ከቀኑ አስር ሰዓት በዋሳ ዩኒቨርሲቲ ስቴዲየም ይከናወናል። ሁለቱም የውድድር ዓመቱን በድል ነው የጀመሩት። ሲዳማ ቡና ወልዋሎ አዲግራት ዩኒቨርሲቲን አራት ለአንድ በሆነ ውጤት ሲያሸንፍ ዋሳ ከተማ ድሬዳዋ ከተማን ሁለት ለዜሮ አሸንፏል። እንግዲህ በድል ጉዟቸው ለመቀጠል የሚያደርጉት ወሳኝ ጨዋታ ነው። እነዚህ ክለቦች በ2017 የውድድር ዓመት የመጀመሪያ ሳምንት ላይ ተገናኝተው ነበረ። ዘንድሮ በሁለተኛው ሳምንት ይገናኛሉ። በመጀመሪያ ሳምንት ባለፈው ዓመት ባደረጉት ጨዋታ ሀዋሳ ከተማ በተባረክ ሄፋሞ ብቸኛ ግብ አንድ ለዜሮ ማሸነፉ የሚታወሱ ሁለተኛ ጨዋታ ላይ ሁለቱ ቡድኖች አቻ መለየታቸው የሚታወስ ሰው ማለት ጨዋታ የሳምንቱ የመጨረሻ ጨዋታ ይሆናል። በዚህ ሳምንት ኢትዮጵያ መድንና ቅዱስ ጊዮርጊስ ሊያደርጉት የነበረው የሳምንቱ ተጠባቂ ጨዋታ ኢትዮጵያ መድን በካይሮ በካፍ ሻምፒዮንስ ሊግ ከግብፁ ፒራሚድ ክለብ ጋር በሚያደርገው የካፍ ሻምፒዮንስ ሊግ ጨዋታ ምክንያት ላልተወሰነ ጊዜ መራዘሙንና በተስተካካይ መርሃ ግብር ተይዞ በቀጣይ በሚገለጽ ቀን እንደሚከናወን የሊጉ አክሲዮን ማህበር አስታውቋል ማለት ነው። የሁለተኛ ሳምንት መርሃ ግብሮች መረጃ ይሄን ይመስላል ማለት ነው። ሌላ የምንመለከተው የኢትዮጵያ ሴቶች ብሔራዊ ቡድንን መረጃ ሆነ። ለኢትዮጵያ ሴቶች ብሔራዊ ቡድን እንደ አውሮፓውያን አቆጣጠር በ2016 በሞሮኮ አስተናጋጅነት የሚደረገው 16ኛ ሴቶች አፍሪካ ዋንጫ ላይ ለማለፍ የመጨረሻ ዙር ጨዋታውን እንግዲህ እያደረገ ይገኛል። የመጀመሪያ ጨዋታውን ሮብ ዕለት ዳሬ ሰላም ላይ አድርጎ በታንዛኒያቸው ሁለት ለዜሮ ሽንፈት አስተናግዷል። አይሻ ጁማ እና ጀሚላ ራጃብ ለታንዛኒያ ማሸነፊያ ግቦቹን ከመረብ ላይ አሳርፈዋል ማለት ነው። ሉሲዎቹ እንግዲህ በዚህ ጨዋታ ላይ በቂ የግብ እድል ማፍጠር አልቻሉ። የመሀል እንቅስቃሴውም እምብዛም ፍሰት ያለው አልነበረም። በአንጻሩ እንግዲህ ባይሻሹማ ፌታራዊነት የሚመራው የታንዛኒ ይነቶች ብሔራዊ ቡድን የአጥቂ መስመር በተደጋጋሚ ጊዜ የግብ እድሎችን ሲፈጥር ተመልክተናል። በዚህ ጨዋታ ላይ እንግዲህ ኢትዮጵያ ብሔራዊ ቡድን ፊትለፊት መስመር ላይ ሴናፋቁማ ብዛማ መርቅ የሚባል እንቅስቃሴ አላደረገችም። ከማል አማካይ ክፍል ተጫዋቾች እንግዲህ ከነ በቤት አዲሱ በቂ የሚባል ኳስ አገልግሎትም አላገኘችም ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን የመርሱን ጨዋታ ጥቅምት 18 ቀን 2018 ዓ ም በአበበ ቢቂላ ስታዲየም ከቀኑ 9 ሰዓት ላይ እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ወደዚህ የአፍሪካ ዋንጫ ለማለፍ የታንዛኒያ አቻውን ከሁለትና ከዛ በላይ የግብ ልዩነቶች ማሸነፍ ይኖርበታል። በተለይ በመጀመሪያዎቹ ደቂቃዎች ግብ ማስቆጠር ይኖርበታል ማለት። በተለይ በመጀመሪያው ጨዋታ ላይ የታየበትን የአጥቂ መስመር ድክመት አርሞ መምጣት ይኖርበታል። የመሃል ክፍሉም ላይ ጠንካራ የቋስ እንቅስቃሴ ማድረግ ይኖርበታል ማለት ነው። የታንዛኒያ ብሔራዊ ቡድን በዚህ ጨዋታ ላይ እንግዲህ በመልሱ ጨዋታ ከሜዳ ውጭ ከመሆኑ አንጻር የኢትዮጵያ ብሔራዊ ቡድን ጫና በስዶበት የሚጫወት በመሆኑ በመልሶ ማጥቃት እንቅስቃሴ ጨዋታ ሊያደርግ ይችላል። የዛን እንቅስቃሴም ታሳቢ ያደረገ እንግዲህ ጨዋታ ማከናወን ያስፈልጋል ማለት፣ የኢትዮጵያ ብሔራዊ ቡድን እንግዲህ ወሳኝ የመልስ ጨዋታውን ያደርጋል። እነዚህ የብሔራዊ ቡድኖች በውድድር በኦፊሻል ጨዋታዎች ሲገናኙ የማክሰኞ ለስድስተኛ ጊዜ ነው። ከዚህ ቀደም ባደረጓቸው ጨዋታዎች ሁለት ጊዜ ሲሸናንፈው በቀሪ አንድ ጨዋታ አቻ ተለያይቷል ማለት ነው። የታንዛኒያ ብሔራዊ ቡድን ሁለተኛ ዱና ያስመዘገበው የካፍ በዚህኛው የሴቶች የአፍሪካ ዋንጫ የመጀመሪያ ማጣሪያ ጨዋታ ላይ ነው። እነዚህ ሁለት ቡድኖች ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2012 ኢኳቶሪያል ጊኒና ጋቦን ባዘጋጁት የሴቶች አፍሪካ ዋንጫ ላይ ለመጨረሻው ዙር እንደዚሁ በተመሳሳይ ሁኔታ ለማለፍ ተገናኝቶ የኢትዮጵያ ብሔራዊ ቡድን በድምር ውጤት በማሸነፍ ለአፍሪካ ዋንጫ አልፎ ነበረ። የኢትዮጵያ ሴቶች ብሔራዊ ቡድን ከዚህ ቀደም ለሶስት ጊዜ በአፍሪካ ዋንጫ ተሳትፏል። 2012 የሳተፈውን ጨምሮ ትልቅ ውጤቱ እንደ አውሮፓያን አቆጣጠር በ2004 አራተኛ ደረጃ ይዞ ያጠናቀቀበት ነው። ይሄኛውን ውድድር ላይ እንግዲህ ደርሶ መልስ ውጤት ካለፈ ለአራተኛ ጊዜ በሴቶች የአፍሪካ ዋንጫ እንደሚሳተፍ የካፍ መረጃ ያመለክታል። ማለት የኢትዮጵያ ሴቶች ብሔራዊ ቡድን መልካም እድል እንዲገጥመው እንመኛለን። ሌላኛው ከሀገር ውስጥ የምንመለከተው መረጃ እንግዲህ በሳምንቱ አጋማሽ ሁለተኛው የወጣቶች ኦሎምፒክ ጨዋታዎች የኢትዮጵያ ኦሎምፒክ ጨዋታዎች አስመልክቶ የተሰጠው መግለጫ ይሆናል። ይህ መግለጫ ጥቅምት 12 የተሰጠ መግለጫ ነው። የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ከጥቅምት 15 ከጥቅምት 23 ቀን እንደሚደረግ ተገልጿል። ውድድር በአዲስ አበባ ስታዲየምና በኢትዮጵያ ስፖርት አካዳሚ እንደሚደረግ የባህልና ስፖርት ሚኒስቴር መረጃ ያመለክታል። ይሄ ሀገርን ወክለው የሚሳተፉ በዓለም አቀፍ ደረጃ በአህጉር አቀፍ ደረጃ የሚሳተፉ ስፖርተኞችን በተለይ ወጣት ስፖርተኞችን ማፍራትን ያለመ መሆኑን ሚኒስቴሩ አስታውቋል ማለት ነው። እዚህ መግለጫ ላይ የባህልና ስፖርት ሚኒስቴር ኢትዮጵያ ኦሎምፒክ ኮሚቴ አመራሮች ተገኝተው ነበር። የባህልና ስፖርት ሚኒስቴር ተወካይ አቶ ሰለሞን አልዩ የወጣቶች ኦሎምፒክ መድረክ ወጣቶች በስልጣን ያገኙትን መድረክ በውድድር በመተግበር ልምድ እንዲቀስሙ ያለመ መሆኑን አንስቷል ማለት ነው። እንግዲህ የኢትዮጵያ ስፖርት ፖሊሲም አንድ ትኩረት እንግዲህ ወጣቶች በዚህ በስፖርት ውስጥ ያላቸውን ተሳትፎ ማሰደግ እንደሆነ ተገልጿል። ህዝባዊ ስፖርቶች ህዝባዊ ተሳትፎ እንዲኖራቸው የማድረግም ነገር በፖሊሲ እንደተቀመጠ አንስቷል። ወይም የኦሎምፒክ ወጣት ጨዋታዎች እንግዲህ ስፖርቶች ህዝባዊ መሰረት እንዲኖራቸው ከማድረግ አኳያ የራሱን ሚና እንደሚወጣም ነው የገለጹት ማለት ነው። በዚሁ መሰረት ባለፉት ዓመታት በተለያዩ ምክንያቶች ተቋርጦ የነበረው የኦሎምፒክ የወጣት ጨዋታዎች ውድድር እንግዲህ እንደሚካሄድ ከጥቅምት 15 ጀምሮ አንስተዋል ማለት ነው። እነዚህ ውድድሮች በአዲስ አበባ ስቴዲየምና በኢትዮጵያ ወጣቶች ስፖርት አካዳሚ እንደሚከናወን ገልጸዋል ማለት ነው። እንግዲህ ሌላኛው በዚህ መግለጫ ላይ ሀሳባቸውን ያነሱት የኢትዮጵያ ኦሊምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ናቸው። ይሄ ውድድር አዳዲስ አትሌቶች የሚበቁበትና ና ተተኪ አትሌቶች የሚፈሩበት ውድድር እንደሚሆን ይጠበቃል ማለት ነው። ለመጀመሪያ ጊዜ በዳካር በሚደረገው የዓለም ወጣቶች ኦሎምፒክ የሚሳተፉ አትሌቶች የሚመረጡበት እንደሆነም አንስተዋል ማለት ነው። ሌላኛው እንግዲህ ከዚህ በዚህ ውድድር ላይ ከሚካተቱ ስፖርቶች መካከል አንዱ እግር ኳስ ነው። በዚህ ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ያነሱትን ሀሳብ ስንመለከት እነዚህ ውድድሮች በተቀመጠላቸው መመሪያና ውድድር ደንብ አማካይነት እንደሚከናወኑ አንስተዋል ማለት ነው። የመክፈቻ ውድድሮች እንግዲህ በአዲስ አበባ ስቴዲየም እና በኢትዮጵያ ወጣቶች ስፖርት አካዳሚ እንደሚከናወኑ አንስቷል። ሌላኛው በዚህ መግለጫ ላይ አስተያየታቸውን የሰጡት የኢትዮጵያ አዲስ አበባ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ዳዊት የፍሩ ናቸው ማለት ነው። ይህንን ውድድር ለማዘጋጀት ብሔራዊ ኮሚቴ ተዋቅሮ እየሰራ እንደሚገኝ ተገልጿል ማለት ነው። አጠቃላይ በዚህ በሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታዎች ከሁሉም ክልሎችና ከተማ አስተዳደሮች የተወጣጡ ስፖርተኞች እንደሚሳተፉና በሀያ ስፖርት አይነቶች ውድድሩ እንደሚካሄድ እንግዲህ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። ማለት የውድድር እንግዲህ ከጅማሮ ውስጥ ከፍጻሜ ያለውን መረጃ በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስበት ይሆናል። ተመልካቾቻችን ከሀገር ውስጥ የነበሩ ስፖርታዊ መረጃዎቻችን ይህን ይመስላሉ። ከሀፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ጨዋታዎች ሰባቱን ሲያሸንፍ አንድ ጊዜ ተሸንፏል፣ አንድ ጊዜ ደግሞ አቻውቷል። 24 ግቦችን አስቆጥሯል። ከሪያል ማድሪድ በተሻለ አራት ግቦችን በ9 ጨዋታዎች ማስቆጠር ችሏል። 10 ግቦችን አስተናግዷል ማለት ነው። የሪያል ማድሪድና የባርሴሎና ታሪካዊ ተቀናቃይነት ወይም ደግሞ የእርስ በርስ ግንኙነት የሚጀምረው ከ120 ዓመት ያስቆጠረ ነው። ከዛ በፊት የጀመረው ሁለቱ ክለቦች ተቀናቃኝነት ሁለቱ ክለቦች እንደ አውሮፓውያን አቆጣጠር በ1902 ባደረጉት የመጀመሪያ ጨዋታ ባርሴሎና ሶስት ለአንድ አሸንፏል ማለት ነው። ከዛ በኋላ በነበሩ የ120 ዓመታት ጊዜ ውስጥ እነዚህ ቡድኖች በሁሉም ውድድሮች 260 ጊዜ ተገናኝተዋል ሪያል ማድሪድ 105 ጊዜ ድል ሲቀናው፣ ባርሴሎና 103 ጊዜ አሸንፏል በ52 ጨዋታዎች ቡድኖቹ አቻ ተለያይተዋል ማለት ነው። በጨዋታዎቹ ላይ ሪያል ማድሪድ 437 ግቦችን ሲያስቆጠር ባርሴሎና 431 ግቦችን ከመረብ ላይ አሳርፏል ማለት ነው። በላሊጋው 190 ጊዜ ተገናኝተዋል። ሪያል ማድሪድ 79 ጊዜ ሲያሸንፍ ባርሴሎና 76 ጊዜ ያሸንፏል። 35 ጊዜ ነጥብ ተጋርተዋል ማለት ነው። እነዚህ ሁለቱ ቡድኖች እንግዲህ በዘንድሮ ዓመት የመጀመሪያ ክላሲኮ ደርቢ ጨዋታቸውን ያደርጋሉ። ባሳለፍ ነው የወዳሙት በሁሉም ውድድሮች ላይ እርስ በርስ አራት ጊዜ ተገናኝተው ባርሴሎና ማሸነፉ የሚታወስ ነው። በላሊጋው በ2004/2005 የውድድር ዓመት ላይ ሪያል ማድሪድ ሜዳ ላይ ባደረገው ጨዋታ ባርሴሎና አራት ለ0 ሲያሸንፍ ካምፕኑ ላይ በነበረው ጨዋታ ባርሴሎና ከመመራት ተነስቶ 4 ለ3 ማሸነፉ የሚታወስ ነው። በስፓኒሽ የሱፐርካፕ ውድድር ላይ ሚጥ የአሸናፊዎች አሸናፊ ውድድርም ላይ እንግዲህ ባርሴሎና ሪያል ማድሪድን በማሸነፍ ባለፈው ድራመት የበላይነቱን ወስዷል። ዘንድሮ ሪያል ማድሪድ በጥሩ አጀማሮ ላይ ይገኛል። ባርሴሎናም መጠነኛ የሆነ የአቋም መዋዠቅ ቢያጋጥመውም እንግዲህ ከመሪው ሪያል ማድሪድ በሁለት ነጥብ ርቆ ሁለተኛ ደረጃ ላይ ይገኛል ማለት ነው። በተለይም በስምንተኛ ሳምንት መርሃ ግብር በሴቪያ ባልተጠበቀ ሁኔታ ያስተናገደው የአራት ለአንድ ሽንፈት የባርሴሎናን ወቅታዊ ብቃት ጥያቄ ውስጥ ከቶ ነበር። ይሁንና በቀጣዩ ጨዋታ ከጂሮና ጋር ተፈትኖ ቢሆን በዘጠነኛው ሳምንት ሁለት ለአንድ ማሸነፉ ይታወሳል። በዚህ ጨዋታ ላይ እንግዲህ ዳኛን በመቃወማቸው ሃንሲ ፍሊክ በቀይ ካርድ ከሜዳ መሰናበታቸው ይታወሳል። እነዚሁ በተመሳሳይ የቡድኑ አምበል ፍራንኪ ዲዮንግም በቀይ ካርድ ተሰናብቷል። በዚህ ጨዋታ ላይ ፍራንኪ ዲዮንግም አይሰለፍም፣ አሰልጣኙ ሃንሲ ፍሊክም ሜዳ ላይ የሆነው ቡድናቸውን አይመሩም ማለት ነው። እንግዲህ ለባርሴሎና ትልቅ የሚባል ጉዳት ነው በአንጻሩ ሪያል ማድሪድ ከሜዳ ውጭ ባሳለፍነው ሳምንት ጌታፌን አንድ ለዜሮ አሸንፏል በተፈተነበት በጣም በከፍተኛ ሁኔታ በተፈተነበት ጨዋታ ኪላ ምባፔ በሰማንያኛው ደቂቃ ባስቆጠረው ግብ ነበረ ያሸንፈው ወሳኝ ሶስት ነጥብ ነበረ ለሪያል ማድሪድ መሪነቱን ለማስጠበቅ በአዲሱ አሰልጣኝ እንግዲህ ዣቪ አሎንሶ የተመራ ሪያል ማድሪድ ጥሩ እንቅስቃሴ በዘንድሮ ድራመት እያደረገ ይገኛል በሳምንቱ አጋማሽም በአውሮፓ ሻምፒዮንስ ሊግ ከጁቬንቱስ ጋር በሳንቲያጎ በርናቡ ባረገው ጨዋታ አንድ ዜሮ መሸነፉ ይታውሳል። ጁድ ቤሊንጋም እንግዲህ ከረጅም ጊዜ በኋላ ግብ ማስቆጣቸዋል። በዚህ ጨዋታ እንግዲህ ከማሸነፍ በኋላ ነው ወደ ኤል ክላሲኮ የሚያመራው። ባርሴሎናም ተጋጣሚ በአውሮፓ ሻምፒዮንስ ሊግ ሶስተኛ ጨዋታው ሚንዲቮ ኦሎምፒክ ስታዲየም ላይ ባደረገው ጨዋታ ኦሎምፒያኮስን ስድስት ለአንድ ማሸነፉ ይታወሳል። በዚህ ጨዋታ ላይ ፌርሚን ሎፔዝ ሶስት ግቦችን በማስቆጠር ሀትሪክ መስራቱ የሚታወስ ነው ማለት ነው። ሁለቱ ምኖች እንግዲህ ከሻምፒዮንስ ሊግ ድላቸው በኋላ የሚገናኙበት ጨዋታ ነው። ከጨዋታው በኋላ ከኦሎምፒያኮስን ባርሴሎና ካሸነፈ በኋላ የቡድኑ ተስፈኛ ተጫዋች ላሚን ያማል ወደ ሳንቲያጎ በርናባ ስቴድ የምናመራው ከሰዓት ጋር ነው በጣም ጠንካራ ብቃት ይዘን ነው የምንሄደው ጠብቁን ሲል አስተያየቱን ሰጥቷል። አርዳ ጉለርም እኛ ለማሸነፍ ተዘጋጅተናል ዝግጁ ነን ሲል አስተያየቱን ሰጥቷል። እንግዲህ ሁለቱ ቡድኖች ጨዋታ እንግዲህ ከወዲዮ ቃላት ጦርነት የተሰናዘሩ ይገኛሉ ማለት ነው። በጣም የሚጠበቅ በዓለማችን በደርቢ ጨዋታዎች ላይ በትልቅ ሁኔታ የሚነሳ የደርቢ ጨዋታ ነው። እንግዲህ የዓለም ሁሉ አይን ከእሁድ 12 ሰዓት ከሩብ ጀምሮ ሳንቲያጎ በርናባው ስቴዲየም ላይ ያርፓል እነዚህን ሁለቱን የስፔንም የአውሮፓም ሀያላን ክለቦች ታሪክ ለመመልከት ማለት ነው። ሌላኛው የሁለቱ ቡኖች ወቅታዊ ብቃትን ስንመለከት በዣቢ አሎንሶ የሚመራው ሪያል ማድሪድ ዘንድሮ የመልሶ መጥቃት አጨዋወት ስልቱ ጠንካራ የሚባልነው በተለይም ቪኒሸስ ጁኒየር እና ኪላን ባፔ በፍጥነት በብሬክ የሚያገኟቸውን ኳሶች በመጠቀም ለተጋጣሚ ቡድን የራስ ምታት የሆኑባቸውን አጋጣሚዎች በተደጋጋሚ በላሊጋው፣ በአውሮፓ ቻምፒዮንስ ሊጉም ለመመልከት ተችሏል ማለት ነው። የግብ ድሎችን በሚገባ የሚጠቀም ቡድን መሆኑን አንዱ የሪያል ማድሪድ የዘንድሮ ድራመት አንዱ የጥንካሬ መገለጫ ነው። ጠንካራ የመከላከል አቅሙን እንግዲህ ገንብቷል። በዘንድሮ የውድድር ዓመት አመት ሄደር ሚሊታውና ዳኒ ካርባያል ከረጅም ጊዜ ጉዳት በኋላ ቡድኑን መቀላቀላቸው የሪያል ማድሪድ የተከላካይ ክፍል መስመር የበለጠ እንዲጠናከር አድርጎታል ማለት ነው። እንግዲህ የቡድኑ መንፈስ በጥሩ ሁኔታ ላይ ይገኛል። ሪያል ማድሪድ ብዙ ጊዜ በሽግግር ወቅት ወይም ደግሞ በመልሶ ማጥቃት ወቅት የተከላካይ ክፍሉ ለአደጋ ተጋላጭ ነው ኳስ በሚቀማበት ጊዜ ሪያል ማድሪድ ተከላካዮች ግን ለአደጋ የሚጋለጡበትን አጋጣሚ ተመልክተናል ማለት ነው እንግዲህ ሪያል ማድሪድ በዚህ ወቅት ብቃት ለግኛል። ያንሲ ፍልኮ ባርሴሎና እንግዲህ የኳስ ቁጥጥር ብልጫና የመሀል ሜዳ ጨዋታ ፍሰት ጠንካራ መገለጫ ነው። ፖዚሽናል ፕሌ የሚባለ የተጫዋቾች ቦታ አያያዝና ወጣቶችን ከላሜሲያ በርከት አድርጎ መጠቀም የዘንድሮ የባርሴሎና አንዱ የጥንካሬ መገለጫ ነው በተሻለ መጠን ባርሴሎና እንግዲህ የማጥቃት እንቅስቃሴ ላይ ተኩሮ የሚጫወት ነው። በተለይ የሌሎችን የተቃራኒ ቡድኖችን ተጫዋቾች የኦፍሳይት ወጥመድ ውስጥ ደግሞ ከጨዋታ ውጭ ወጥመድ ውስጥ ለመክተት በሚያደርገው እንቅስቃሴ ውስጥ እንግዲህ ብዙ ጊዜ ለአደጋ ሲጋለጥ እየተመለከት ነው። ዘንድሮ ይህንን በተለያዩ አጋጣሚዎች ተመልክተናል። ከፒኤስጂ ጋር በነበረው የሻምፒየንስ ሊግ ጨዋታ፣ በሌሎችም የላሊጋ ጨዋታዎች በተለይም ሲቪያ ላይ የተቆጠሩባቸው ግቦች የዚህ ማሳያ ሆነው የሚጠቀሱ ናቸው ማለት ነው። ሪያል ማድሪድ ባርሴሎና በእንደዚህ አይነት የጨዋታ የተከላካይ ተገላጭነት እንግዲህ ይታወቃል ማለት ነው። ዘንድሮ አሳማኝ የሚባል ብቃት ላይ አይገኝም። ባርሴሎና ምርጡ ብቃቱ ላይገኝም፣ ባለፈው ዓመት ከነበረው ድንቅ ብቃት አንጻር ዘንድሮ ባርሴሎና ጥሩ ብቃት ላይ ባይገኝም፣ አሁንም እንግዲህ ከሪያል ማድሪድ ጋር በሚያደርገው ጨዋታ ጠንካራ ፉክክር ያሳያል ተብሎ ነው እንግዲህ የሚጠበቀው። የሁለቱ ቡድኖች ጨዋታ እንግዲህ የሚጠበቅ ይሆናል ማለት ነው። እነዚህ እንጨዋታዎች የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ዘምንቀርብናል። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን ተመልክተናል። ቀጣይ ደግሞ የኢትዮጵያ ሴቶች ብሔራዊ ቡድን ማክሰኞ የሚያደርገውን ወሳኝ ከታንዛኒያ ጋር የሚያደርገውን የአፍሪካ ዋንጫ የመልስ ጨዋታ ተመልክተናል። የኦሎምፒክ ጨዋታዎች መረጃዎች ተመልክተናል። ከውጭም ባርሴሎናና ሪያል ማድሪድ የሚያደርጉትን የደርቢ ኤል ክላሲኮ ጨዋታ እንደዚሁ ዳሰናን ማለት ነው። እነዚህን የሀገር ውስጥና የውጭ ስፖርታዊ መረጃዎች በቀጣይ ሰኞ በኢዜአ ስፖርት የሬዲዮ ፖድካስት በድረ ጨዋታ ትንተና በስፋት እንመለስባቸዋለን። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራምን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቻልን ሳምንት